ሰላም እንደናችሁ፣ ተመልሰናል በሌላ ቪዲዮ። ዛሬ ደግሞ ለየት ባለ ታፒክ ነው የመጣ ነው። ሌላ ሰሎ ቪዲዮ ትንሽ ስለጠፋው ይቅርታ። ቺርስ ባይ ዘ ወይ የምጠጣው ሻይ ብዙ ካምቢኔሽን ነው ያለው ነገር ነው። ሞሪንጋ አለው። አብጋያው የምትባል የሞሪንጋ በጣም አሪፍ ሞሪንጋ እሷ ጋር ለእሷ ነች። ስፖንሰር ያደርገችኝ እርዳለው ጥቁር አዝሙድ አለው፣ ጂንጀር አለው፣ ክላቭስ አለው። ክላቭስ በአማርኛ የምን ነበረ? ቅርንፉድ ቅርንፉድ አለው። አዎ፣ ብቻ የእነዚህ ካምቢኔሽን ነው። በጣም ነው ደስ የሚለው ሞክሩት፣ በጣም ሄልት ቤነፊት አለው። ስለዚህ ምን እናወራለን? ስለ ርቲ ደግሞ የሆነ ጊዜ እናወራለን። ዛሬ ልናወራ የመጣ ነው ስለ ጾም ነው። እንዴት መጾም ጥቅም እንዳለው፣ ምን ምን ጥቅም አለው አንድ ሰው ሲጾም የሚያገኛቸው ጥቅሞች ምንድን ናቸው የሚለውን ነገር ነው የምናወራው። ማመጾም አለበት ማመጾም የለበት ነው የሚለውን ነገር በዲቴል እናወራለን። ስለ እሱ ላወራችሁ ነው የመጣሁት። ያው የዌልነስ እና የሄልት ኤፒሶድ ነው ይሄ። ስለ ጾም ነው የምናወራው። ብዙ ኤክስፔሪመንቶች በራሴ ላይ አድርጌያለሁ፣ ሪሰርች አድርጌያለሁ ያነበብኩትን መጽሐፍ አለ፣ ፓድካስቶች ሰምቻለሁ። የእነዚህን ሁሉ ድምር ነው ማውራላችሁ ዛሬ። አንድ ሰው ሲጾም ምን ጥቅም አለው የሚለውን በተለይ ሰፋ አድርገን የምናወራው እንጀምራለን። ብዙ መጽሐፎች ተጽፈዋል ስለ ፋስቲንግ ግን፣ የዳክተር ጄይሰን ፋንክ የሚባል ዳክተር አለ በጣም የታወቀ የታወቀ መጽሐፍ አለው፣ ዘ ምፕሊት ጋይድ ቱ ፋስቲንግ ይህንንም ቴሌግራም ላይ ያደረግላቸኋለው። ብታነቡት በጣም አሪፍ ነው፣ ስለ ጾም ያላችሁን አስተሳሰብ እይታ በደንብ ነው የሚቀይረው። ጾም በጣም ወሳኝ ነገር ነው። እንደ መጥፎ ነገር የሚያየው ሰው አለ፣ ግን ብዙ ቤነፊት አለው። ግን እዚህ ጋር ዲስክላይመር፣ በጣም ጥንቃቄ ያስፈልጋል። እኔ አድቫይስ እየሰጠው አይደለም፣ የሜዲካል ዳክተር አይደለውም ይሄ ወይም ኤክስፐርት አይደለሁም የራሴን ኤክስፒሪየንስ የጠቀመኝን ነው እያወራሁ ያለሁት ስለዚህ ይህን አድቫይስ ስትወስዱ በጣም ተጠንቀቁ ከኤክስፐርት አይደለም የሚለው ነገር መሰመር አለበት መጽሐፉ the complete guide to fasting by dr jason የሚለው በጣም አሪፍ መጽሐፍ ነው መጽሐፉ basically የሚያወራው ለምን መጾም እንዳለብን ሳይንሱ ከጾም ጀርባ ያለው ሳይንስ ምንድን ነው የሚለው ምንምን አይነት ፋስት አጽዋጽሞች አሉ? የተለያዩ አይነት ፋስቲንጎች ስላሉ ማለት ነው። ስለ እነሱ ዲቴል ያወራል እና ከሁሉም በላይ ደግሞ እንዴት ነው ሰይፍ የሆነ አጽዋጽም እንዴት ነው። ይሄ በደንብ መሰመር አለበት። ሰይፍ የሆነ አጽዋጽም አለ፣ ያልሆነ አለ። ልንጎዳ ራሳችን የምንችለው አጽም ስላለ ማለት ነው። ማመጾም አለበት፣ ማመጾም የለበትም። የሜዲካል ኮንዲሽን በሽታ ያለባቸው ፕሬግነንት የሆነ ሰው መጾም እንደሌለበት ማን መጾም እንዳለበት የስኳር በሽታ ያለበት ሰው መጾም እንዴት እንደሌለበት ስለሱ ነው የሚያወራው። እና ሪል ኬዝ ስታዲዎች እና ስቶሪዎች አሉ ተለያዩ ላይ ታሪኮች በደንብ አድርጎ ነው የጻፈው። ቴሌግራም ላይ ያደርግላችኋሉ፣ መጽሐፉን አንብቡት። ኦኬ እንጀምራለን። ኦኬ ሩሚን ካወቃችሁት ፋስቲንግ ኢዝ ዘ ፍርስት ፕሪንሲፕል ኦፍ ሜዲሲን ነው የሚለው በቃ እንደ ሜዲስን ልንጠቀምበት እንችላለን ጾምን ነው የሚለው ሩሚ ህይወታችን ሙሉ ምግብ ስንበላ ነበረ እና ይሄ አሳዛኝ ሰውነታችሁን እስቲ ረፍት ስጡት ነው የሚለው በጣም ደስ ይላል አባባሉ ስለዚህ የምንጀምረው መጀመሪያ ቤኔፊቶቹን ጥቅሞቹን ነው መጀመሪያ የምናውረው ቀጥሎ ደግሞ እንዴት መጾም እንደምንችል ነው የምናውረው ማለት ነው ኦኬ እንዴት መጾም እንዳለብን ሁለተኛ እናወራለን መጀመሪያ ግን የጾምን ጥቅም ጥቅሙን ስናቀው ነው ያው ወደ ጾም እንሄደው በሚል ማለት ነው ስለዚህ አንድ ሰው ሲጾም የሚጠቀማቸው ነገሮች ምንድን ናቸው የሚለውን በዝርዝር እናወራበታለን ማለት ነው እኔም ከራሴ ያየት ኤክስፔሪመንት ነው ሞክሬዋለው ጾሜ በደንብ ሞክሬ ያውቃለው በተለይ ዛሬ አንድ አመት በፊት በደንብ ሬግላር ጾም ሰው ነበርኩኝ አሁን ትንሽ ተሳነፍ ያለው ግን በጣም ብዙ ጥቅም አለው ያው በጾም የሚታወቀው የሚያሳ ማልጋን ካወቃችሁት ከሱ ጋር በደንብ ኢንተራክት አድርጌ ብዙ ኢንፐርሰን ብዙ ነገር አውርቼዋለሁ ጠይቄዋለሁ ስለ ጾም እሱ የሚያስረዳኝ ነገር ብዙ ነገር አለ እሱን እሱን ጨምሬ ነው ማወራላችሁ ኦኬ የመጀመሪያው ጥቅም ምንድን ነው ስን ጾም ስቲም ሴል ሪጀኔሬሽን ነው የሚለው ስቲም ሴላችን ሪጀኔሬት ያረጋል በሁለት ቱ ኤክስ ነው የሚለው ድራስቲክሊ ነው የሚጨምረው የስቴም ሰል ሪጀነሬሽን። ይሄ ማለት በጣም ጥቅም አለው ማለት ነው። ስቴም ሰል ሪጀነሬድ ሲያደርግ ሰውነታችን ዳመጅ የሆኑ የተበላሹ ሴሎችን ያጸዳል። ይሄ ደግሞ ማለት የክሮኒክ ዲዚዝ ከባባድ በሽታ እንዳንጋለጥ ይቀንስልናል ማለት ነው። ሪድዩስ ያደረጋል ማለት ነው። ስቴም ሰል ብዙ በነፌድ አለው እሱን ሪጀነሬት እንዲያደረግ ስለሚያደረግ የመጀመሪያው ጥቅም ይሄ ነው። ሁለተኛው ደግሞ የጋድ ሄልታችንን የሆዳችንን፣ የጋት ሄልታችንን ይጨምረዋል። ምክንያቱም የዳይጀስቲቭ ሲስተማችንን ብሬክ ስንሰጠው ስናሳርፈው እንደ ማንኛው መሽን ማለት ነው። ውስጥ ሰውነታችን በቃ ብዙ ፕሮሰስ እያደረገ ነው፣ ዳይጀስት እያደረገ ነው፣ ኤንዛይም እያመነጨ ነው፣ ሲንትሳይዝ እያደረገ ነው፣ ብዙ ነገር እያደረገ ነው እሱን ስናሳርፈው ሂል ያደርጋል። የከገት ጋር የሚመጡ የሆድ ዕቃ በሽታዎች ወይንም ሲምፕተሞች ይጠፋሉ ማለት ነው። ለምሳሌ ብላድንግ፣ የሆድ መነፋት ሊሆን ይችላል፣ ኢንፎርሜሽን ሊሆን ይችላል። ሊኪ ጋድ የሚሉት አለ፣ ዳይስ ባይስስ የሚባል አለ። እነሱ እነሱን ሪዲውስ ያደርጋል ማለት ነው። ሁለተኛ ጥቅሞ ይሄ ነው። ሶስተኛ ጥቅሞ ከብሬን ጋር ነው የሚገናኘው። በጣም ሰርፕራይዚንግሊ የብሬን ፋንክሽን መጽሐፉ ላይም ያወራል። ኢንሃንስ ያደርጋል የብሬን ፋንክሽናችንን ነው የሚለው ስንጾም። ይሄ ማለት ምንድን ነው አይምሮችን ይነቃል። ብዙ ሰው የምንፈዝ ነው አይደለም የምመስለው፣ ከሆነ ሰዓት በኋላ ግን አይምሮችን እየነቃ ነው የሚመጣው። የአይምሮችን ውስጥ ያለው የቢዲኤንኤፍ የሚባል እሱ ይጨምራል ብሬን ድራይቭ ኒሮታፒክ ፋክት ነው የሚባሉ ወይም ቢዲንፍ የብሬን ፈርቲላይዘር ነው የሚሉት የብሬን ፈርቲላይዘር በአማርኛ ምንድነው የሚሆን የአእምሮ ማዳበሪያ አይነት ነው እሱ በጣም ወሳኝ ነው እስፔሽሊ ለሜሞሪያችን ካግኒቲቭ ፋንክሽናችን ላይ ስንማር ለርኒንግ ላይ የኒውሮ ዲዚዞችን ፋይት ለማድረግ ለነዚህ ለነዚህ ነገሮች በጣም የሚጠቅም ነገር ነው እና እሱ በደንብ እንዳያመነጭ ያደርጋል ነው የሚለው። ስንጾ መጽሐፉ ላይ ሶስተኛው ይሄ ነው። አራተኛው አሁን ብዙ ሰው አይገምትም አለ ከብሬን ጋር የሆነ ፈንክሽን አለው ብሎ ግን ከባድ ፋንክሽን ነው ያለው መጽ አራተኛው ከሆርሞን ጋር ነው የሚገናኘው። ሆርሞናችንን ኦፕቲማይዝ ያደርገዋል። ይሄ ደግሞ ማለት ምንድን ነው? ሆርሞናችንን ባላንስ በደንብ ያደርገዋል፣ ስንጹ ግሮዝ ሆርሞን፣ ኢንሱሊን ላይ ሊሆን ይችላል። አንዳንድ ደግሞ ወሳኝ የሚባሉ ኪ ሆርሞኖች አሉ። ለምሳሌ ሜታቦሊዝም ላይ፣ መስል ግሮዝ ላይ፣ ኤነርጂያችን ላይ እነዚህ እነዚህ ነገሮች በጣም ኦፕቲማይዝ ይሆናሉ፣ ከሆርሞን ጋር ስለሚገናኙ ማለት ነው። እነዚህ ሁሉ ያው መስል እና ሆርሞን ሪሌሽናቸውን አውርቻለሁ ከዚህ በፊት ኢንሱሊን ላይ ኤነርጂያችን በጣም ይስተካከላል። ሜታብሊዝማችን አንድ ሰው ሜታብሊዝም ላይ ራሱ ትልቅ ፋክተር አለው። ስለዚህ አራተኛው ጥቅም ምንድን ነው? ሆርሞናችንን ኦፕቲማይዝ ማድረግ ነው። አምስተኛ ደግሞ የሚያደርገው ምንድን ነው? ሜታብሊክ ሄልት የማቃጠል የሰውነታችንን ጤና ወይንም ሀይል ይጨምረዋል። ምክንያቱም ስንጾም ምንድን ነው የሚያደርገው? ይረደዋል፣ ሬግሌት እንዲያደርግ ብሎድ ሹጋራችን የብሎድ ሹጋራችን ሌቭል ሬግሌት እንዲያደርግ የኢንስሊን ሴንስቲቪቲ እንዲጨምር ያደርጋል። ኢንፎርሜሽን እንዲቀንስ ያደርጋል። ይሄ በጣም የሚገራርም ጥቅም ነው፣ እስፔሻሊ ዳያቢቲስ ላለበት ታይፕ ቱ ሰው ወይንም ፕሪዳያቤቲክ ለሆነ ሰው እነዚህ እነዚህ ጥቅሞች አሉት ነው የሚለው መጽሐፉ። በጣም ክሩሻል ነው ለሜታቦሊክ ዲስኦርደር ላለበት ሰው። አሁን አንዳንድ ሰው በተፈጥሮ የተዛባ የሜታቦሊዝም ያለው ሰው አለ። እሱም ባላንስ ለማድረግ በጣም ይጠቅማል ማለት ነው። ስድስተኛው ክሮኒክ ዲዚዞችን በቃ በደንብ ስድስተኛው ሌቭል ላይ ስንደርስ ይሄ ነው የሚፈጠረው እሱን ሪስክ ይቀንሰዋል ነው የሚለው። ለምሳሌ ከሀርት ዲዚዝ ጋር የልብ በሽታ ጋር ያገናኘዋል ከካንሰር ጋር፣ ኒሮ ዲጀነሬቲቭ ዲዚዝ፣ ኢንፍላማቶሪ ዲዚዝ። ሴሉላር ሪፔር ደግሞ ቤኔፊቶች አሉት ማለት ነው። እነዚህ እነዚህ የጤና ጥቅሞች አሉት ስንጾም። ስለዚህ እንደ ማንኛውም መሽን ብናየው ልክ ብሬክ ስናደርግ ራሱን በራሱ መጠገን ስቴምሰር ሪጀነሬድ ማድረግ ይጀምራል። የተበላሹ ሴሎችን መጠገን፣ ማስተካከል። ለዚህ ግን እረፍት ካልሰጠ ነው ይህንን ፈንክሽን ሊያደርግ አይችልም ማለት ነው። ሁሌ ስራ ላይ ነው፣ ምግብ ዳይጀስት እያደረገ ነው። ስለዚህ ያሳዝናል፣ ሰውነታችን ይህን ሁሉ አመት በልተንበት ዳይጀስት አድርጎ። እስቲ አንዳንዴ እረፍት እንስጠው። እረፍት መስጠቱ በጣም ጥቅም አለውን። እነዚህ ጥቅሞች ናቸው፣ አሁን ያወራኋቸው ማለት ነው ጥቅሞቹ። ሁለተኛ የምናወራው ለምንድን ነው ስለምንድን ነው እንዴት መጾም እንችላለን ነው። የተለያዩ አይነት አጻጻሞች አሉ። እንዴት ምን ጾም ጥሩ ነው? ያው ጊዜውን እንመርጣለን ማለት ነው፣ የተለያየ አይነት አጻጻም ስላለ ማለት ነው። ሁሉም አጻጻም የራሱ ጥቅም አለው፣ ይለያያል። ካምን የምንላቸውን ያው የተለመዱትን አጻጻም ነው የምናወራው። ኢንታይም ያው ሁሉም ሰው የሚያውቀው ነው ምንድነው ኢንተርምዴ ፋስቲንግ? ባጭሩ ለ16 ሰዓት ጾምና በስምንት ሰዓት ውስጥ እንበላለን ማለት ነው። 16 hours fast እናደርግና ምግባችንን በ8 ሰዓት ሐውር ዊንዶው ውስጥ እንበላለን ማለት ነው። ኢንተርምዴ ፋስቲንግ ይሄ ነው በቀላሉ። ኤክስቴንድድ ፋስቲንግ ደግሞ የሚባል አለ። ሁለተኛው ከ24 እስከ 72 ሰዓት መጾም ማለት ነው። ከባድ ነው ይሄ። ኤክስቴንደድ ነው። በልምምድ ነው። በአንዴ የተነስተን ለመጾም አንሞክር። ዋናው ሲክሬት ይሄ ነው። የመጀመሪያ ቀን ዘለን ኢንተርሚተንት ፋስቲንግ ውስጥ እንዳንገባ፣ ሜዲካል ኮንዲሽን ካለብንም በጣም መጠንቀቅ አለብን። ምን አይነት ሰውነን፣ የቀን ስራ ሌበር ምናምን የሚፈልግ ሰውነታችን ከሆነ መጾሙ ጭራሽ ይጎዳናል። እንደ ሰው ይለያያል። በጣም ኤክሰርሳይዝ የሚያደርግ ምናምን አይነት ሰው፣ ፌትነስ ውስጥ ያለ ሰው ሲጾም እንዴት ነው መጾም ያለበት? ሁሉም ይለያያል እና መጠንቀቅ አለብን። ስንጾም ዘለን በአንዴ ሰባ ሁለት ሰዓት ለመጾም እንዳንሞክር ልንጎዳ እንችላለን ነው የሚለው መጽሐፍ። ፓርሻል ፋስቲንግ የሚባል አይነት አለ፣ ጁስ ብቻ በመጠጣት ማለት ነው። ጁስ ፋስቲንግ ነው ወይም የሚሉት ምንድን ነው፣ ጁስ እየጠጣን የምንጾምበት። አንዳንዱ ላይ ደግሞ ውሃ ሳንጠጣ የምንጾምበት አለ፣ ዋተር ፋስቲንግ ያለው አለ። አንዳንዴ ደግሞ ውሃ እየጠጣን ነው የምንጾምበት አለ አራተኛው ማልቲ ዴይ ፋስቲንግ የሚባለው ነው። ከሰባ ሁለት ሰዓት በላይ የምንጾመው ማለት ነው። ከአስቡት ከሰባ ሁለት ሰዓት በላይ መጾም ማለት በጣም ከባድ ነው። በአንድ የምናደርገው ነገር አይደለም። ምንድነው ረጅም በጾምን ቁጥር ረጅም ሰዓት በጾምን ቁጥር ቤኒፊቱም ጥቅሞቹም እየጨመሩ ይመጣሉ ነው የሚለው መጽሐፉ። ይሄ በጣም ወሳኝ ነገር ነው፣ ግን ጥንቃቄ ያስፈልጓል ስለ ሴፍቲው መጽሐፉ ላይ ያለ በጣም በደንብ ልትሰሙት ይገባል። ልታነቡት ይገባል። ፋስቲንግ ላይ ማለት ነው ጥንቃቄው ላይ በጣም ፎከስ መደረግ አለበት። ዝም ብሎ ተነስተን መጽ ምናምናም ሳይሆን አጿጿም፣ ቴክኒኮቹን፣ ሜትዶቹን ሪሰርች አድርገን ማንኝ እኔ ምንድን ነው የምሰራው ሜዲካል ኮንዲሽን አለብኝ ወይ ምናምን ዝም ብለን ለጥቅሙ ብለን ራሳችን እንዳንጎላ ማለት ነው። አርባ ስምንት ሰዓት ለምሳሌ ስንጾም ለአውቶፋጂ የሚባል የኢሚዩን ሲስተም ሪሳይድ ያደርጋል አርባ ስምንት ሰዓት ካልቆም ካልጾምን አውቶፋጂ ላይ ልንደርስ አንችልም በሀያ አራት ሰዓት መጀመሪያ ተለማምደን ውሃ እየጠጣን ከዛ ያለ ውሃ አዲስ ከሆነን ደግሞ ፋስቲንግ ነው ቀስ እያለን ግዴታ አርባ ስምንት ሀያ አራት ሰዓት መሆን የለበትም ስለዚህ መጾም እነዚህ እነዚህ ጥቅሞች አሉት ቀስ እያለን እንግፋው። በአንዴ ተነስተን ሰባ ሁለት ሰዓት ለመጾም አሞክር። ጥቅሙ ይሄ ነው። የፋስቲንግ አይነቶች አውርተናል። ስለዚህ ያው ከጥንቃቄ ጋር እንጹም። መጾም በጣም ብዙ ጥቅም አለው ከጤና ጋር ቅድም እንዳወራ ነው። ኢቨን ስሜቱ ራሱ ይለያል። ከሆነ ሰዓት በኋላ በቃ አይምሯችን መንቃት ይጀምራል ብዙ ቤኔፊት ነው ያለው ያው አላንዛዛባችሁ መጾም በጣም ጥቅም አለው። እኔ በፊት ምጾመው እንዴት ነበረ? ያው ስራ ምናምን ስለማይመቸኝ እሑድ እሑድ ነበር ምጾም። እሑድ እሑድ በቃ አልበላም፣ ዋረፋያስት ነበር የማደርገው። በሀያ አራት ሰዓት አንዴ ነበር የምበላው እና በጣም ይመቸኝ ነበረ። አሁንም እናንተ ምክንያቱም እሑድ እሑድ ያደረኩት ለምንድን ነው ስራ ስለማይኖረኝ ኤክሰርሳይዝ ስለማላደርግ አይደክመኝም። ያው ቤኔፊቱን እጠቀምበታለሁ ማለት ነው። ሜታቦሊዝም እስካሁን እንደዚህ የቆየው አይ ቲንክ ከመጾም ጋር የሚገናኝ ይመስለኛል። እና ሞክሩት። ጾም በጣም ወሳኝ ነገር ነው። ከስፒሪቹዋል ውጭ ነው ያወራሁላችሁ። የስፒሪቹዋል ደግሞ የራሱ ቤኔፊት አለው። እና እዚህ ድረስ ከተመለከታችሁት በጣም አመሰግናለሁ። ሞክሩት፣ መጾም ይሰራል። መጽሐፉንም አንብቡት። የተለያየ ሪሰርቾች አሉ፣ እሱንም ሪሰርች አድርጉ። እኔም ብቻ ትስሙኝ፣ የራሳቸውን ሪሰርች አድርጉ። እዚህ ድረስ ለተመለከታችሁት በጣም አመሰግናለሁ።